ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። እንግዲህ በወቅታዊ ጉዳይ ተመልሼ መጥቻለሁኝ። አላቅ ወቅታዊ ጉዳዮቻችን ለምን ለቦዞች እያደረሳችሁ እንደሆነ ባይገባኝም ግን ወቅታዊ ጉዳዮች አሁም ተመልሼ መጥቻለሁኝ። አሁን የአሬድ የአርሲን እንግዲህ ጉዳይ እንዳይዘገብ ከልክለዋል። ዘመድኩን ያነሳው ሀሳብ አለ። መምህራችን ዲያቆን ዮርዳኖስ አበበም ያነሳው ሀሳብ አለ። መምህራችን ሊቃሊቃውንት መዝገቡ መዝገቡም እንዲያው ጥሩ ሀሳብ አንስተዋል። እነሱን እያነሳን እየተወያየን የምንቀጥል ነው የሚሆነው። እንግዲህ ከአቡነ ያሬድ እንጀምር። አቡነ ያሬድ እንግዲህ እንደምታውቁት የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው። እስከምናውቃቸው ድረስ ከዚህ በፊት አርሲ ላይ አደጋ ሲደርስ ሲጨፈጨፉ ኦርቶዶክስ የምንነው አባታችን፣ አርሲ ሕዝብ እኮ እየተጨፈጨፈ ነው በጣም ብዙ መስዋዕትነት እየከፈለ ነው ሲባል እየተጨፈጨፋሉት ኦርቶዶክሳዊ የሆኑ ወይ ሳይ ሆኑ አላቀም ብለው የተናገሩት አባት ናቸው። ትናንትናም በነበረው በ13 14 ሰዎች ተጨፍጭፎ ነበረ። ትንትና በስቲያ ደግሞ ሶስት ሰዎች ሞተው አራት ሰዎች ታግተው እንደነበረ ዘገባው ሰርችላቸው ነበር። ታዲያ ይህን ዘገባ ማህበረ ቅዱሳን ማታ ላይ ስልክ ደውሎ መረጃዎችን አጣርቶ ነበር አርሲ ላሉ ሰዎችን እንዴት እንደተፈጠረ ምን እንደተፈጠረ ከጠየቀ በኋላ ያንን መረጃ ወደ ሚዲያ አቅርቦት ነበረ። እንግዲህ ይህ ሚዲያ ላይ አንዱ እንግዲህ ስልክ ተናጋሪው አቡነ ያሬድ ምንም እንዳላደረገላቸውና ምንም እንዳልሰራቸው ነበር አንዱ የተናገረ። ምክንያቱም እንደ አንድ አባት የሚጠበቅባቸው ስራ ልጆቻቸውን መጠበቅ፣ ሀዘን ሲደርስ ደግሞ መናገር ይገባቸው ነበረ፣ ነገር ግን ያላደረጉ። ታዲያ ይህን የሰሙት እንግዲህ አቡነ ያሬድ በስልክ ማህበረ ቅዱሳን ጋር ደውለው አስፈራርተዋቸው ቪዲዮውን ከዩቲዩብ እንዲወርድና ዘገባውን እንዲጠፋ አድርገውታል። ይህን እያደረጉ ያሉት የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው። እኛ ብዙን ጊዜ አባቶች ምነው ዝማሉ ረ አባቶቻችን ምን ነው ለምን አይጮሁም? ብለን ስንለቃስ አንዱ ከጎናቸው ሆነው የእኛን ሕዝብ ኦርቶዶክሳውያኑን እያስጠቁብን ያሉት እነዚሁ ሊቀ ጳጳሳት ናቸው። ይሄ የኔ ሀሳብ ነው። ዘገባው እንግዲህ የድምፅ አልባዎች ድምፅ በሚለው የሚታወቀው በጣም ብዙ ኦርቶዶክሳውያን ዘገባ የሚሰሩ ወንድሞቻችን የዘገቡት ዘገባ ነው። ይሄ እንለፍ። ሁለተኛው እንግዲህ ዛሬ አዲስ አበባ ሀገረ ስብከት ሚዲያ እንግዲህ የለቀቀው ፖስት ነበረ። እሱን ላበብላችሁና ወደ ቪዲዮ ማስረጃዎቻችን እንገባለን። በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ ከሚኖር ኦርቶዶክሳውያን ሶስቱ መገደላቸውን አራቱ መታገታቸውን ይገልጻል። ይህን እንግዲህ ይህን ምላችሁ ሰፊ ዲቴል ሀሳብ ስላለው እንጂ ሀሳቡን የምታውቁት ሀሳብ ነው፣ ግን ዲቴል መረጃዎችን ይዞ ወጥቷል። በዚህ ሁለት ዓመት ውስጥ ምን ያህል ኦርቶዶክሳውያን በአርሲ ላይ ሞቱ የሚለውን ነገር ማለት ነው። በወረዳው ባለፈው ሁለት ዓመታት ከ115 በላይ ኦርቶዶክሳዊን መገደላቸውን በሁለት ዓመታት ውስጥ 115 ኦርቶዶክሳዊን መገደላቸውን 16 አብያተ ክርስቲያናት መዘጋታቸውን ታውቋል። ጥቅምት 19 ቀን 2018 ዓ ምት የአዲስ አበባ ሀገረ ስብከት ሚዲያ ለባህርሳን ቴሌቪዥን በደረሰው መረጃ ጥቅምት 17 ቀን 2018 ዓ ምት ከሌሊቱ አራት ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሴ ማጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች አስጠቃቂ ሁኔታ ሶስቱ መገደላቸውና አራቱ ደግሞ መታገታቸውን ገልጿል። ከተገደሉት ምዕመናን ውስጥ የአንዱ ማች አባትና ወንድም መታገታቸውን በመረጃው የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታው አይታወቅም ተብሏል። የት እንዳሉ አሁን ምን ላይ እንዳሉ አይታወቅም ተብሏል። በመረጃው እንደተናገረው የሞቱ ሶስቱ ኦርቶዶክሳውያን በትናንትናው ዕለት በጥቅምት 18 ቀን 2018 ዓ ም ስርዓት ጠራ ተፈጽመዋል። ላለፉት ዓመታት ማለትም ከ2016 ከመስከረም ሁለት ጀምሮ እስከ 2017 ዓ ድረስ ያልተቋረጠው በወረዳው ከ115 በላይ ኦርቶዶክሳውያን ተገድለዋል። 27 ኦርቶዶክሳውያን ደግሞ አሁን ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለአጥቢያው ገልጸዋል ለጣቢያው ገልጸዋል። ለማህበረሰብ ማለት ነው። በግድያ ያላበቃው መከራና ስቃይ በሸርካ ወረዳ ብቻ በዘጠኝ ቀበሌዎች በሺዎች የሚቆጠሩ ኦርቶዶክሳን መፈናቀላቸውን በመረጃዎች ተጠቅሷል። ይህ እንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውን ከነዚሁም መካከል ሶስቱም ሙሉ በሙሉ መዘረፋቸውን የደረሰ መረጃ ያመላክታል። የኦርቶዶክሳውያን መገደል እንዲሁም ደግሞ የሀገረ ስብከቱና የመንግስት አካላት ተደጋጋሚ ሪፖርት ቢደረግም ምላሽ እያገኙ አለመሆናቸውን ያነሱት ነዋሪዎች በዚህም አካባቢ ከፍተኛ ስጋት ውስጥ ይገኛሉ ሲሉ ተናግረዋል። በተለይ የሀገረ ስብከታችን በሀገረ ስብከት ደረጃ ለተፈናቀሉት ወገኖቻችን ድጋፍ ሆነ ማጽናኛ ለማድረግ ጥረት ባለመደረጉ ማዘናቸውን የአካባቢ ምህመን ገልጸዋል። እየደረሰ ያለውን የሰው ህይወት እልፈት መታገትና የንብረት ውድመት ችግር አለባ እንዲያገኝ ችግር እልባት እንዲያገኝ የቅድስት ቤተክርስቲያን እና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው በኃላፊነት እንዲወጡ ጥሪ ቀርበዋል። ዘገባው የማኅበረ ቅዱሳን ቴሌቪዥን ነው ይላል። ይህንን ዘገባ ነው እንግዲህ ከቴሌቪዥን ላይ እንዲወርድ የተደረገው። ለምን አቡነ ያሬድ ሀገረ ስብከቴ ላይ እንዴት ቃለ መጠየቅ ያደርጋሉ ያለ ፈቃዴ ብለው እንደም ከዚህ በኋላ ማንም ሰው ቃለ መጠየቅ እንዳያደርግ ጭምር አግደዋል በሀገረ ስብከታቸው ላይ ከመስከረም 2016 ጀምሮ እስካሁን ድረስ ከ117 በላይ ሰዎች ኦርቶዶክሳውያን ተገድለዋል። 17 የሚሆኑ አብያተ ክርስቲያን ተዘግተዋል። ከ33ቱ 17ቱ ተዘግተዋል፣ ሶስቱ ደግሞ ተዘርፈዋል። እንዲህም ሆኖ ነው አንድ ቀን የሀዘን መግለጫ የማያወጡት አንድ ቀን አዝነናል ማይሉት አንድ ቀን እንደ ሀገረ ስብከታቸው እንኳን የሚማይናገሩት እንዲህም አልፎ ተርፎ ደግሞ ማህበረ ቅዱሳን አስፈርተዋል። አልፎ ተርፎ ደግሞ እነኚህ ሰዎች ኦርቶዶክስ የሆኑ ወይ ሳይሆኑ በምን አውቃለሁኝ ብለው የሚዘባበቱ አባት ናቸው። አቡነ ያሬድ ማለት እንዲህ አይነት አባቶች ናቸው። ኦርቶዶክሳውያንን እያስጨረሱ ያሉት እንዲህ አይነት ናቸው። እንግዲህ በዚህ 2018 በጥቅምት ወር ብቻ ሶስት ቦታዎች ላይ አደጋ ደርሷል። አንደኛ በጉናና መርቴ ወረዳዎች ድንበር ላይ ጥቅምት 14 ለጥቅምት 15 አጥቢያ 17 ሰዎች ማንነታቸው ባልታወቁ ይበሉ እንጂ ማንነታቸው ይታወቃል፣ በግልጽ ይታወቃል። ግን የኢኦቲሲ ቲቪ እና አንዳንድ ሚዲያዎች መንግስታዊ መንግስት ጋላ ለመነካካት በቃ እንዲሁ ብልጽግና ብልጽግና የሚሸጥ ዜና ማቅረብ ስለሚፈልጉ እንጂ ማንነታቸው ይታወቃል። ግን እናም በወንድ አስቀምጡት ማነታቸው ባልታወቁ ታጣቂዎች የተገደሉ ሲሆን ጥቅምት 18 ቀን 2018 ዓ ም 12 ሰዎች በመርቲ ወረዳ አምስት ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሟል። በሸርካ ወረዳ በሄላ ዘንባባ ቅዱስ አርሴማ አጥቢያ ጥቅምት 17 ለ18 አጥቢያ ሌሊት በተኙበት ሦስት ሰዎች ማነታቸው ባልታወቁ ታጣቂዎች ተገድለዋል። በሆንቆሎ ዋቤ ወረዳ ጥቅምት 18 ለጥቅምት 19 አጥቢያ አምስት ሰዎች ማንነታቸው ባልታወቁ ታጣቂዎች ተገድለዋል። ይሄ ማለት ትላንትና ማታ 18 ሰዎች ተገድለዋል። በድምሩ በጥቅምት ወር በ2018 ዓ.ም ብቻ በሀገረ ስብከቱ 25 ሰዎች እድሜያቸው ከሁለት ዓመት ጨቅላ ሕፃን እስከ 75 ዓመት አዛውንት ኦርቶዶክሳውያን ክርስቲያኖች ባይታወቁ ታጣቂ ቡድኖች የተገደሉ ሲሆን በወረዳው ቤተ ክህነት ጽሕፈት ቤት በሪፖርት የተገለጸ ሲሆን የምርቲና ጉና ወረዳዎች በአስራ ሰባት ንጹሐን ምዕመናን ላይ የተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን ሀገረ ስብከቱ ገልጿል ይላል። ይሄ እኛን ለማዘናጋት የመጣ ነው። ለማንኛውም ወደ ቪዲዮቻችን እንምጣ። ምንም አይነት መፍትሄ ስለምንምጣ ካቶሊኮቹ አሁን ካሉበት ውድቀት የደረሱት የፕሮቴስታንት ብቻ አይደለም። የካቶሊክ ቸርቾቹ በሙሉ ናይት ክለብ ሆነዋል። ቀላል ላይ ለአውሮፓ ውስጥ የውድቀታቸው ምክንያት እንዲሆን ሲባል ጳጳሳቱና ካህናቱ ሁለት ስራ ብቻ ነው የነበራቸው ለመቶች አመታት። አንደኛው ስራ ገንዘብ መሰብሰብ፣ ሁለተኛው ስራ ካቴድራል መስራት። ሁሉ ገንዘብ ሰብስበው ካቴድራል ሰርተው ሲጨርሱ ህዝቡ የለም፣ ቤተ ክርስቲያኗ የለችም። ህንጻው ያለ፣ ቤተ ክርስቲያኗ የለችም። አሁንም እኛ ቤተ ክርስቲያን ይሄን ጉዳይ ነው ያተኮረው። ምእመኑ ሳይሆን ህንጻው ነው አተኩረው ስራ እየሰሩ ያሉት። ምእመኑ ተበርቶ እያለቀ ነው። በየዕለቱ እየተገደለ ነው። ግን ጉዳያችን አይደለም ብለው ተቀምጠዋል። እናዝናለን፣ ያሳዝናል። እንቀጥል። እንግዲህ እነኚህ የኦርቶዶክስን ነዋያ ቅድሳት በመጠቀም እንደምታቸው ስርዓት እየፈጸመል ናቸው። በጣም ብዙ ውዝግቦች አንስተዋል። ከዛ ውስጥ ግን ብዙ ሀሳብ የያዘው የኤርትራ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 የገዥውን ፓርቲ አማራ ጠል ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለአስር ወራት የቆየ አስቸኳይ ጊዜ በታወጀበት ባለፉት ሀያ ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታዩና በብሔር እየተለዩ ኢተኒክ ፕሮፋይሊንግ እየተደረጉ ታስረዋል ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። ክብር ለአማራ ሙስሊሞች ለአማራ እስላሞች አፍርሰውታል። በዚህ እነሱ የወረወሩትን ጦር ማምከን ከፅንፈኛ የዋሃቢ እስላም ድንፋታ ነፃ ነን ብለውኝ ብለውኝ ብለውኝ ብለውኝ ብለውኝ አቅቷቸዋል። በቃ ጣሪያ ላይ ተሰቅያለሁ። ሁላችሁም ሁላችሁም ይህንን ይዛችሁኑ ወታደራዊ ስልጠናዎቻቸውን እናያለን። ስልጠናዎቻቸው ቀላል እንዳይመስሏችሁ። ባሌ ስልጠና አለ በከሚሴ ስልጠና አለ ሰይፍ ነው እየሰለጠነ ያለው ሰይፍ ነው እነ ሙፈሪያት ካሚል ያሉትን ሰምታችኋል ምድሪቷ በሙሉ ምድሪቷ በሙሉ በሸሪያ ህግ ትገዛለች ብለው ነው የሚናገሩት የድምፅ ቅጆቻቸው አሉ አረቦቹ በብዛት እንዲገቡ እየተደረገ ነው የጦር መሳሪያው የሚመጣው ከአረቦቹ ነው ከአረቦቹ ነው። በጦር መሳሪያው የሚወድመው ደግሞ ሰሜኑ ክፍል ነው፣ ትግሬውና አማራው ነው። ይዘገንናል። የምናገረው ነገር እንትኑ፣ ዝምድ ዝም ቢል ምናምናም ትላል፣ እግሬን እየበላይ ነው ትላል። እኔ ለታሪክ ነው አስቀምጬ የምሄደው፣ ለታሪክ ለታሪክ ተቀምጦ ይሄዳል። ከባዱ ነገር እየመጣ ነው። ይሄንን ለመመከት እስላም ክርስቲያን ሳይባል ይሄንን ዘራፊ ይህንን ሴረኛ፣ ተንኮለኛ፣ አምላክ የሌለው እግዚአብሔር የሌለው እውነት ሀቅ የሌለው ከአብይ አመድ ጋር ሆኖ ሀገሪቷን በአናቷ ለመትከል የመጣ የቀን ጅብ በጊዜ ማሳወቅና ራስን እንድጠብቅ እነግራለሁ ማለት ነው። እኔ እንቅልፍ ይወስደኛል የሚገርማችሁ እኔ ለት ብዬ ነው ማድረው። አንዴ ከተኛው በቃ አለቀ። በቃ ሆዴ ውስጥ የሚያብሰለስለኝ ነገር የለም። የሁላችሁንም ነው ማወጣላችሁ። እዚህ አሁን ይሄን ሰይጣን ትሰሙታላችሁ። ስልጠና እየሰጣቸው ነው። እዚህ ውስጥ የሚጮሁትም በሙሉ ተመልከቷቸው። አሰልጣኙ ይሄ ነው። የሚሰለጥኑትን ስልጠና እንሰማቸዋለን። ቀጥል ይወል ለመረዳት ዋናው ነገር የማጥቃት ስለ ፕሮፓጋንዳ ነው የሚያወራው። የማጥቃት ፕሮፓጋንዳን ጥቅም ነው የሚያወራው። ስለዚህ አጥቂዎቹ እነሱ ናቸው። የሚያጠቁት ደግሞ እኛን ነው። ሲያጠቁን ምን ምን ማድረግ እንዳለብን፣ ምን መስራት እንዳለብን ትክክለኛውን ሶሪያን፣ ሊቢያን ያፈረሰውን ኢትዮጵያን ለማፍረስ እየተጠቀሙበት ያለውን የስልጠና ማንዋላቸውን ነው የምንሰማው። ቀጥል

ለሌላው ከትግል ሜዳ ማስወጣት፣ ትግሉ ሜዳ የሆነው ኢንፍሉንስ እያደረገ ያለ አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት፣ ቀጥሎ ያለው ተቀናቃኝ ላይ ወጣ ፕሮፓጋንዳን ያለ መሪ ማስቀረብ፣ መሪያቸውን ታርጌት አድርገው እንግዲህ። ይሄ ስትራቴጂ አሁንም ቢሆን እንዴት እየተተገበረብህ እንደሆነ እያያቸው ነው። ቤተክርስቲያን ላይ መከራ ሲደርስ ቀድሞ የሚጮሁት ነገር ማጠማዘዝ የሚፈልጉት እነሱ ናቸው። አሁንም ቢሆን እያደረጉት ያሉት እነሱ ናቸው። አባቶቻችን መከራ ሲመጣ አደጋ ሲመጣ ቀድሞ ከመከላከል ቀድሞ ከመናገር ዲፌንድ ከማድረግ ይልቅ በእነሱ አጀንዳ ተጠምደው እነሱን መስለው ተቀምጠዋል። እናዝናለን፣ አሳዝናል። መናፍቅ ማለት ምን ማለት ነው ይላሉ። ሊቁ መዝገቡ እንስማቸው። መናፍቅ ማለት ልንገራችሁ፣ ስጋ በልተን ከጥርሳችን ገብቶ በምላስ የሚነካ በስቲክኒ የማይያዝ መጥፎ ጠዝጣጅ ስጋን ይመስላሉ። መናፍቅ ነው መግለጫቸው። ይሄ መናፍቅ ማለት እንዲህ ነው። ሐሰት ራቁቱን አይቆምምና ጥቅስ ይዘው ይመጣሉ። ይሄንን መጽሐፍ ለመንቀፍ ምን አይነት ጥቅስ ይመዛሉ? መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በማቴዎስ ወንጌል ምዕራፍ 6 ላይ ገንዘብ አትሰብስቡ ያለውን ጥቅስ ማሳማኝ አድርገው ያመጣሉ ለምን ውሸት ራቁቱን አይቆምማ ልብስ ለብሶ ነው የሚቆም አምሮበት ለምን ራቁቱን የቆመ የሚቀበለው የለምና ስለዚህ ጥቅስ ለብሶ ይቆማል ማለት ነው መናፍቅ እንዳይመስልህ መስለ ገንዘብ አሰብስብ አውዳለው ገንዘብ ሰብስብ አውዳለው ምስጢር አለው ትርጉም አለው ገንዘብህን በከንቱ አትበትን ማለት በየመጠጥ ቤቱ በየሰርግ ቤቱ ገብተ? ለአዝማሪ ለዘዋሪ እየሰጠ ገንዘብህን በከንቱ አትበትን ነው። ለማይጠቅመው ለስካር፣ ለዝሙት፣ ለክፋት አታውል ነው። ስንቱ ነው ገንዘብን ለክፉ የሚጠቀመው? ለመዝናናት ሲል ብቻ ስንት ወጭ ያወጣል። በከንቱ አትበትን ይልሃል። ይሄን ነው አያችሁ። ከኢትዮጵያ እኮ ውጭ አገር ለጉብኝት ብሎ ብቻ ለጉብኝት ብሎ ብቻ ልጆቻቸውን አሳይተው ለማምጣት ለዛውም፣ መንፈሳዊ አይደለም ገዳማትን ሊሳለሙ ትምህርት ሊማሩ አይደለም። ታዲያ ሳ መናፈሻ አይተው ለመምጣት ስንት ወጪ የሚያወጡ እኮ ሰዎች እየተፈጠሩ ነው አሁን በዚህ ዘመን፣ ይሄው ኑሮ ውድ ነው እየተበለባለበት። ይሄን ነው በከንቱ አትበትን ያለው። በቃኝ አትበል ማለት ደግሞ በጣም ይገርማል እኮ በቃኝ አትበል ብሏልና፣ ስለዚህ መጽሐፈ ሲራክ ትክክል አይደለም ይሉናል። ከፍ ዝቅ ብለው ሲያነቡት ደግሞ ስለ ምጽዋት አድርጎ የሚናገረው ግሩም ነው። በቃ ስለ ምጽዋት እንደ ሲራክ የተናገረ የለም። የሚገርም! ማለት ነው ምን ማለት ነው? በቃኝ ትበል ማለት ስራ ነው። ስራ ያዝ ይኑርህ ማለት ነው። ይኑርህ ማለት ማለት ነው ምን ማለት ነው? ገንዘብን በተመለከተ መጽሐፍ እንዲኖረን ያዛል። አዎ ያዛል። ሳንሰራም እንዳንበላ ይናገራል። ሊሰራ የማይወድ አይብላ ይላል። ሐዋርያው ቅዱስ ጳውሎስም ሊሰራ የማይወድ አይብላ ማለት የማይሰራ አይብላ ማለት አይደለም። ምክንያቱም ሆድ ያለው አካል የሌለው ቢኖር የግድ መብላቱ አይቀርም። ሊሰራ የማይወድ ነው። ዘይ ፈቅድ ይትቀነ እይሴሴ ሊሰራ የማይወድ አይብላ ነው። የማይሰራም ሕፃንም ይበላል፣ ሽማግሌም ይበላል፣ በሽተኛም ይበላል። ግን አይሰራም። አየህ፣ እጅግሩ የተቆረጠ አይኑ የፈረጠ ይበላል፣ መስራት ግን ላይችል ይችላል። ስራ ስለማይወድ ግን አይደለም መስራት ስለማይችል ነው። መጽሐፉ ግን በጥንቃቄ ይናገራል። ሊሰራ የማይወድ አይብላ በማለት ይናገራል። ሊሰራ የማይወድ ሙሉ ነው የሚገልጸው። ስለዚህ ሰርተህ ገንዘብ ይዘህ ተገኝ በቃኝ ትበል ማለት እየሰራህ ማግኘት እየቻልክ አልፈልግም ብለህ አታቁም ነው። ለምን ስለሚጠቅም፣ መሰረታዊ ቁልፍ ጉዳይ መጽዋት ስጥ፣ አስራት አውጣ ብላ ታስተምራለች ቤተክርስቲያን። የምታወጣው ሲኖርህ ነው። የምትዘክረው ሲኖርህ ነው። ጉባኤ ቤቶችን ገዳማትን መርዳት የምትችለው ሲኖርህ ነው። ከሌለ እዛ የለህም። ስለዚህ ሁለት ሰዎች ሀብታም ለመሆን ተወዳድረው ቢቆሙ፣ ሁለቱም ገንዘብ ቢሰበስቡ የሁለቱም አመለካከት አንድ ሊሆን አይችልም። አንዱ የሚሰበስበው ገንዘብ አግኝቶ ነገ በቤተ ክርስቲያን ላይ ያሉ ችግሮች በገንዘብ ዙሪያ ከሆኑ እፈታለሁ። አየህ ሐሳቡ የተቀደሰ ሐሳብ ነው ይሄ ቢሰራ ቢደክም መልካም ጽድቅ ሰማይትነት ነው። ይሄ አንዱ ደግሞ ገንዘብ የሚሰበስበው ለምንድን ነው? በአካባቤ በሀገሬ ታዋቂ ዝነኛ ተብዬ ጠራለሁ። ከደሃ ጋር ብጣላ ጉቦ ከፍዬ አሸንፋለሁ። የትኛውንም በቃ በገንዘቤ ማታለል ማሸነፍ እችላለሁ። እህ እመካበታለሁ። ከዛስ? ሰውን እጨቁንበታለሁ። ከዛስ እታቤይበታለሁ? ሰው ሁሉ እንዲያከብረኝ እንዲፈራኝ እሆናለሁ ብሎ አስቦ ይሰራል አየሁ ሁለቱ ሲሰበስቡ ልዩነታቸው ልዩነቱ አየው ስለዚህ ገንዘብ ሰርተህ አድገህ መገኘት የሚገባህ ለየትኛው ሀሳብ ነው ካልክ እሰራበታለሁ ነው ሆስፒታል ቢኖርህ ገንዘብ የሌላቸው ድሆች ካንተ በነፃ ይታከማሉ አየህ አስብሃል ትልቅ ድርጅት ቢኖርህ ያ ድርጅቱ ለቤተ ክርስቲያን የሚያደርገውን ሁሉ ሐሳብ ከአሁኑ ጀምረህ ታስባለህ። አሁን ይሄው የተቀመጥንበት ድንኳን ገንዘብ ነው። ገንዘብ ከሌለ ይሄ አይሆንም ማለት ነው። ይሄ ኦርቶዶክሳዊ ቢሆን ባለቤቱ በነጻ ሊሰጥ ይችላል። አየህ እንዲያውም ድጋፍ እንዳለው ሰምቻለሁ። ይሄ ነው ቅድስና ማለት፣ መቀደስ ማለት ነው ገንዘብ መሰብሰብ በቃኛ ትብል ማለት ይሄን ሰራ ነው ያንተ እንዲሆን አይደለም። ያ ገንዘቡ ያንተ አይደለም። አየህ ለጊዜው እግዚአብሔር ንብረቱን ባንተ ላይ አደራ ሰጠህ ማለት ነው። ሀብታም ሆንክ ማለት የራስህ እንደሆነ ከተሰማህ ግን በጣም ወራጅ አለ እዚህ ጋር እየህ ወራጅ፣ ሰብስበ የያዝከው ሆስፒታሉ ያንተ፣ ምግብ ቤቱ ያንተ፣ ፎቁ ያንተ፣ መኪናው ያንተ፣ ገንዘቡ አካውንት ላይ ያለው የተሰበሰው ባሙሉ ህልብ ውስጥ ቁጭ ብሎ አይ የኔ ነው ይሄን ያህል አለኝ ብለህ እያወጣህ እያወረድክ የምትኖርና በገንዘብ ፍቅር ስሜት ውስጥ ወድቀህ ራስን በራስ እያረከስክ ከሆነ ግን ወራጅ አለ እዚህ ጋር። ሀብት አይደለም ይሄ፣ ድህነት ነው የሚባለው። ከሚታበይ ሀብታም ትህትና ያለው ድሃ ይበልጣል። እንዳታስቡት ይሄን፣ ይሄ ከእናንተ ይራቅ። ገንዘብ ቢኖረህም እንኳ ገንዘብ ካስታበየ ዳሞንን አስተውል። ገንዘብ ቢኖረህም እንኳ ፍቅር ከሌለ ዳሞንን አስተውል ድሃ መሆንን አስተውል። ለዛ ነው ሊቁ ዮሐንስ አፈወርቅም ሀብትን አንቃወምም። በሀብት ጀርባ ያለውን ትቢት እናወግዛለን ይላል። አየህ ለምን ገንዘብ ያስታቢያላ አዩ አፍአዊ መሆኑ ራሱ የማይረዳ ሰው አለ። ለዚህ ነው መዝሙረኛው ዳዊትም ይሰበስባሉ ለማን እንደሚሰበስቡ አያውቁም ይላል። ይሰበስባሉ እህ ለማን እንደሚሰበስቡ አያውቁም። እውነት እኮ ነው። ከዛሳ ወደ መቃብር ይወርዳሉ አለ ከዛ ለባይድ ይሆናል። ለባይድ ባይድ ማን ነው? አስቦ ሳይሰጥ ስለሄደ ላላሰቦ ይሆናል። ሳይሰራበት ዘይቄቅ ለራሱ ይዘግብ ለባይድ ጠበኛው ሲራግ ምን ይላል? ለራሱ የሚነፍግ ሰው ሰጥቶ ሊጸድቅ የነበረው ሰው ነፍቆ ምን ይሆናል አለ። ለሌላ ይሰበስባል፣ ለሌላ ትቶት ይሄዳል ይልሃል። የምትሰበስበው ልድንበት ነው ገንዘብ የመዳኛ መንገድ መሆን ስለሚችል ነው አስባል ብዙ ጊዜ ቤተ ክርስቲያን ላይ ስጡ የማለት ትምህርት እንጂ ስሩ የማለት ትምህርት ብዙ አልተለመደም። ይሄ መለመድ መቻል አለበት። መስራት አለባችሁ። በስንፍናችሁ ምክንያት ድህነትን አትግዙ። ድህነት ላገባ ሰው ጽድቅ አይደለም፣ በፍጹም አውቆ ለመነነ ገንዘብን ለናቀ ድሃ ልሁን ብሎ ለወሰነ ድህነት ሀብት ነው፣ ጌጥ ነው። ድሃ መሆን ሳይፈልግ ትዳር ይዞ ልጅ እየወለደ የራሱ ፍላጎት፣ የሚስት ፍላጎት፣ የልጆች ፍላጎት ይሄንን ሳያሟላ ሲማቀቅ እግዚአብሔርን ሲያማርር የሚኖር ባለትዳር ድሃ መጽደቅ አይችልም። ድንገር እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ። ብያለሁ ብያለሁ። እናመሰግናለን መምህራችን፣ የሬታ መዝገበ ቃልን እግዚአብሔር አምላካችን ረጅም እድሜ ከጤና ጋር ይስጥልን። ያደረግን ይህን መረጃ እንግዲህ ለብዙ ሼር እንድታደርጉ ጠይቃለሁ። ስራ እግዚአብሔር ግን ከእናንተ ጋር ሸርቆ